ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? አለን እኛ እንግዲህ እግዚአብሔር ይመስገን የዛሬ ውሏችን ነው የምናሳያችሁ። ዛሬ ከኛ ጋር ዋሉ። የቅዳሜ ውሏችን ምን ይመስላል የምታዩት። እንግዲህ ታደኝ ነው የጀመረው ስራውን፣ ምክንያቱም እኔና ሰላም ልብስ ልናጥብ ማአት ልብስ አውጥተናልና፣ ሰላም ጋር ያጠብቁ ማማ ትንሽ ስትረብሽ እኔ እሷን ወደ ማጥባት አቋርጬ ሄጄ ነበርና ታዴ ደግሞ ምግባችንን ይሰራል የማማንም የኛንም ምግብ እሱ ነው የሚሰራው ዛሬ እንግዲህ የእረፍት ቀን ስለሆነ እሱ ያግዘናል ማለት ነው ዛሬ ቀይስር እና ድንች ነው የሚሰራው አንድ ላይ ቀቅሎ ይፈጭላታል ማለት ቀይስር ያው እንደምታውቁት አይረን አለውና ለሷ በጣም አሪፍ ነው እናት ሰራ፣ እኛ ልብስ ማጠብ ጀመርን። ግን በሚገርም ሁኔታ ያው ማማ ትንሽ አለቀሰችብኝ ና ወደ እሷ ሄድኩ። በዛ ያው ማማን ወደ መንከባከቡ እውነት ለመናገር ሰላምን ያን ያክል ብዙ አላገስኳትም ነበረ። ትንሽ ረበሸች ነው ድምፄ ግን ይቅርታ ቤተሰቦች ትንሽ ጉንፋን ስለያዘኝ አሪፍ ላይ ሆን ይችላል እና ትረዱ ትረዱኛላችሁ መቼም ቆንጆ ቆንጆ ምግቦችን እየሰራ ስለሆነ ከዚህ በኋላ ማንም አይለቀህም። እሺ ማንም አይለቀህም። ለሁላችንም እንግዲህ የምታሳርፈን አንተ ነህ። ሶስታችን እንግዲህ ስራ ስለተከፋፈልን በጣም አሪፍ ነው የሚሆንልን ለኛው ማለት ነው። እና ቶሎ ነው የምንሰራው፣ እረፍታችንንም በደንብ ሁላችንም እናጣጥማለን። ምክንያቱም አንድ ሰው ጋር ስራ ጫና መኖር የለበትም። ለምን አሁን እኛ ነው እንደነገርኳቸው ከሰኞ እስከ አርብ ሁለታችንም ስራ ላይ ስለሆንን በተለይ ሰላም ላይ በቃ የምትሰራው ጂዛ እየሰራች ያለችው እሷነች እና በጣም ብዙ ጫና ላይ ስላለን ቅዳሜ እናሁን በተቻለን አቅም ሌላ ቦታ ካልሄድን ሁላችንም ተከፋፍለን ነው የምንሰራው። የእውነት ማለት ነውና እንደዛ ካልሆነ ትንሽ ይከብዳል። እንዲሁም ያው ብዙም የሚሰራ ስራ ስለሌለ ነው እንጂ ያን ያክል በተለይ የሚሰራ ቦታ ላይ ከሆነ ደግሞ በጣም ከባድ ነውና በመተጋገዝ እንደ ሁሌም እንደሚያቀልልን ሸክማችንን የሚያቀልልን መተጋገዝ ስለሆነ ተጋገዝ ነው እየሰራን ያለ ነው። እንተጋገዝ ደግሞ ድካም አይኖርም። አሁን ሁላችንም አይደክመንም ለምን ተከፋፍለን ስለሰራን ማለት ነው እና እንደዛ አይነት ነገር ፍጹም አይኖርም። ስለዚህ ቅዳሜና እሁድ ሁላችንም ደስ የሚለው ነገር የመተጋገዝ ቀን ነው የሚሆነው። እኛ ቤት ካለን ሁሉም ሰው ይሰራል፣ ታደይ ይሰራልናል። እኛ የሆነ ነገር ስናረግ እሱ አንዳችን ላይ ስራ ጫና ኑሮ አንድ ሰው አይቀመጥም። እኛ ቤት እንደዚህ አይነት ነገር አይሰራም። እና ጥሚት ቀጠን ነበረ እሱንም እያቀጠነ ነው። በነገራችን ላይ በጣም ባለሙያ ሆኗል ታደይ፣ አልተቻለም እና ከኛ ይልቅ ወንዶች የሚሰሩት ነገር በጣም አሪፍ ነው። ይጥምላቸዋል። በጣም ቆንጆ ነው። በሙያ ኮ እነሱ በደንብ የሚሰሩ ከሆነ እኛን መቼ ይበልጡናል ብዬ ነው ማስበዋል። ትላላችሁ እስኪ እናንተ? ማለት በደንብ ከሰሩ እኛን የሚበልጡን ይመስለኛል። በጣም ማለት ነው ና ስራቸው የሚሰሩ ስራ ራሱ በጣም ቆንጆ ነው ና ምግቦቹን እንደዚህ የቤት ስራዎችን የመስራት በጣም የቻለው ሁን የሆነ ጊዜ ነው መስራት በጣም የቻለው። ምክንያቱም ሰው ራሱ ብቻውን ሁኖ ራሱ በራሱ መብላት የሚችል መስራት የሚችል ከሆነ የሚችለው። ምክንያቱም ቤት የሚሰራ ሰው ካለማ ይሰራው። ማጥፋት ሙያውን አይችለውም። አሁን ግን በጣም ነው የሚችለው ሙያውን ምክንያቱም ብቻውን ሆኖ ሰርቶ ስለነበረ እኔ ሳልመጣ በፊት እሱ አዲስ አበባ እኔ ቃሊም እያለሁኝ ብቻውን ይሄን ስለሚኖር ያኔ ይሰራ ነበረ። ከዛ እኔ ደግሞ ለወልድ ሄድኩ ጊዜም ደግሞ ይሰራል ና ባለሙያ እንዲሆን አድርጎታል። አሁን ላይ ጠቅሞታል፣ በደንብ ነው የጠቀመው እና አሁን ከዛ ከሱ መጠቀም በተጨማሪ እኛ ራሱ ጠቅሞናል። ለምን ብዙ ነገር አቅልሎልናል። ስራ ስንይዝ በጎን ይሰራልናል እና ይሄንን ማግኘት ብቻ መታደል ነው። ወንዶችዬ ሚስቶቻችሁን ማገዝ መቻል አለባችሁ። ሴት የወንድ የሚባል ስራ ሲጀመር የለም። ሁላችንም መተጋገዝ አለብን። ሁላችንም ተጋግዘን ነው መስራት ያለብን። ሁሉም ማለት ነው። አሁን ላይ ደግሞ እንደውም ከኛ ይልቅ ቅድም እንደነገርኳችሁ ወንዶች በጣም ጎበዝ ናቸው። ሲሰሩ ሁሉ ነገሩ በጣም ቆንጆና የተዋጣለት ነው የሚሰሩት። ቤተሰቦቻችን እንግዲህ እስካሁን ቪዲዮውን እያያችሁ ላይክ ያላረጋችሁ ካላችሁ ሰርቲ ቪዲዮውን ላይክ ማድረግን እንዳትረሱ ውድ ቤተሰቦች። ላይክ የምታረጓላችሁ እግዚአብሔር ይስጥልኝ በጣም ነው የማመሰግነው። ቅዳሜና እሁዳችን አሁንኛ ከሰኞ እስከ አርብ ስራ ስለምንውል ቅዳሜና እሁድ ወሳኝ ቃናችን ነች። በቃ በጣም ታልቅብናለች፣ እንሳሳለን እና ለምን እች ብቻ ስለሆነች የምናርፍባት ማለት ነውና በዚህ ሰዓት ላይ ሁላችንን መዳከም የለብንም በቃ የተወሰነ ሰርተን ማረፍ ስላለብን፣ መዝናናት ስላለብን ሁላችንም እንከፋፈላለን። ሲጀምር ከዚህ በኋላ በፕሮግራም ነው የሚሆነው። ምክንያቱም በፕሮግራም ነው መሆን ያለበት። ከዛ በጎን ደግሞ እንግዲህ የማማን ጥዶ ከዛ ደግሞ አጥሚት አላትኝ። አጥሚት እንግዲህ ወሳኝ ነገር ነው። አጥሚት ለልጆች በጣም ጠንካራ ነው የሚያደርጋቸው። ከቆርቆሮ ከጣሳ ወተት ይልቅ አጥሚቱ በጣም የወሳኝ ነገር ነው ለልጆቹ። አጥሚት ደግሞ በወተት ነው የምንሰራላት። በወተት ሲሆን ደግሞ በጣም ቆንጆ ነው። ወተቱንም ብቻውን ከምትጠጣው አጥሚት ጋር ሲሆን አሪፍ ነው። እንግዲህ አጥሚቱ በጣም ብዙ ምጥን ምጥን ነው። የእሷ ይቅርታ ምጥኑ። ምክንያቱም ለእሷ በብዙ የተዘጋጀ ነው። በጣም ብዙ ነው። ለእሷ ይጠቅማታል። እሱን እየሰራላት ነው። የልጆች ምግብ በተለይ ለመስራት አንዳንዱ ጊዜ ካልጻፍ ነው ማለት ነው ምን እንደምንሰራ ይጠፋብናል። ወላጅ የሆንን ሰዎች እመስራላችሁ እንዳይደገም ስለሚባል በቃ በጣም ነው የሚረሳው፣ እና ጽፈን ነው እኛ ራሱ የምንይዘው። ሰላም ምን ልስራ ብላ እንዳትጨነቅ እያልን የምንሰራውን ነገር እንጽፋለን፣ በእስኬጁ ማለት ነው፣ በፕሮግራም ዛሬ ይሄንን ከበላች እንዳይደገም ማለት ነው። ልጆች ስለሚሰለቹ በተደጋጋሚ ከሰጠናቸው ይሰለቻሉ። ና ወደ መቅፈስ ደርሶ ገንፎ ስሪልኝ ሲለኝ ታዴ ገንፎ ልሰራ አለት እሱ በጎን ያማሰለ ነው። ና ምን ትዛ ላይ መሰላችሁ? የሆነ ተንኮል ነገር ትዛ ለኝ ና ለምን አልሰራውን ብያለሁኝ። ቀዝቃዛውን ውሃ ይዣለሁ፣ እላ ውሃ አድርጌ ያውቂ ከዛ ያወጣው መስዬ እሱ እያማሰለ ስለሆነ ብዙ አላየኝም ና ከዚያ ወጣሁ መስዬ እንደዚህ ስደፋበት ሙቁ የፈላ ውሃ መስሎት በጣም ተደናግጦ ነበረ። ግን ከዛ በኋላ ቀዝቀዛ ነው እኮ ምናምን ስለው ነው ትንሽ የተረጋጋው። ጋምን እንደ ተረዳ ታውቃለች። ም ያልሆነውን ነው ብለን ካሰብን በቃ በጣም ልንታመሙላ እንችላለን። ምክንያቱም ነው ብለን ስለምናስብ፣ ታሪክ ሰምታችሁት ከሆነ አላውቅም። ውሃ ከጠጣ በኋላ ውሃ ነው እኮ የሰጠውና ጠጣ ውሃ ጠጥቶ እንዴ መርስ እኮ ነው ሲለው፣ ወደውኑ ጸጥ አለ ይባላልና ይህን ታሪክ ሰምታችሁት ሊሆን ይችላልና የምናስበው የሆነው ነው ብለን ያሰብነው ከሆነ በጣም ነው ያመንና፣ እሱ ራሱ ሆነ የቀዝቀዘ ሆነ የደፋት፣ ግን ሙቅ ውሃ ነው የፈላ ውሃ ነው ብሎ ስላሰበ እንዴት እንደሆነ እዩት። በመሀል ፈታፈታ እንበል በሚል ነው ይሄን ነገር ትዝ ያለኝና መቼም አንዳንድ ተንኮል ጥሩ ነው፣ ፈታ ያስደርጋል። በዛውም እንድንማርበትም ማረበትም ስላሰብኩ ነው። ለምን የሆነ ነገር ነው ብለን ካሰብን እንደሚያመን እንደሚሆን ለማሳየት ያክል ነው። አያችሁታ ቀዝቃዛ እንደሆነ ሲያቅ ነው መሳቅ የጀመረው። መጀመሪያ አስተያየት በጣም ያስፈራ ነበር። እኔ እራሱ አለቀኔ ብዬን ነበረው እንደገና ማማን እንግዲህ ውጭ ዘናት ወጣነ። በጣም ነው ደስ ያላት እና ተጫወተች። ነው ልጆች ወጣ እያሉ መጫወት አለባቸው። እውነት ነው። እና በማማን ያየሁትኝ እዚህ ጋር ደግሞ እንግዲህ እኛ ጋር እየበላችኝ ውሃ ስንሰጣት የሚገርመው ነገር በብርጭቆ ውሃ የምንሰጣት ከሆነ ማለት ነው ሙሉን ነው የምትጠጣው በነገራችን ላይ እና ልክ እንደ ትልቅ ሰው ጠጣዋለች። እንደ ትልቅ ሰው ነው የምጠጣው። በትንሹ ካልመጠንላት እሷ መመጠን ምናምን የለምና ትን ላት አንዱ ጊዜ ትንታ ና ለዛ ነው። እና ቤተሰቦቻችን ይህን ቪዲዮ እያያቸው አሁኑ ላይክ አላረጋቸዋላችሁ ላይክ ይህን ቪዲዮ ቫይራል እንዲወጣ አድርጉትኝ ላይክ በማድረግ ማለት ነው። ላይክ እና ሼር በማድረግ ቪዲዮውን ቫይራል እንዲወጣ አድርጉልን። እንግዲህ ታዴ በደንብ ብዙ ነገር ደክሟልና ስለዚህ ለእሱ መበረታቻ ነው የሚሆነው እና ደግሞ ቆንጆ ነበር ሰርቶልን የነበረው ሁላችንም ተሰብስበን ነበረ ስን በላይ ነበረው ና በዚህ አጋጣሚ ውድ ቤተሰቦቼ እንብላ እንብላ እያልናችሁ አይደለም። ያው እንግዲህ በአካል አትገኙም በማለት ያክል ነው። ግን ያው የኛ ባህላችን እንብላ ግዴታ መባል አለበትኝ። ሰው ሊመጣ አልቻለም መጣም ስለማይባል እና ለዛ ነው እስከዛሬ ድረስ እንብላ እያልናችሁ ያልሆነው። እና ምን ትላላችሁ? እናንተስ፣ እንብላ መባል አለበት አይደል? መቼም ሀሳቤን እንደምትደግፉኝ እርግጠኛ ነኝ። እማማን እዚህ ጋር እያበላን ስለነበረ እኛም እየበላን ግን ልባችን ስቅልን የሚለው ወይ እኛ በልተን ሰው ማብላት አለብን ወይ ደግሞ እሷ በልታ ደግሞ እኛ መብላት አለብን እንጂ በአንድ ላይ ሁለቱንም ፓራላል ማድረግ በጣም ከባድ ነበር። ልባችን ስቅልና ያረገችው እና ግን ደግሞ እኛ ጋር እንድትበላ ብለን ነው የነበረው። እና ውድ ቤተሰቦቻችን እንግዲህ የዛሬ ውሏችን ይሄንን ይመስል ነበረ። በጣም በጉጉት ስላዳመጣችሁን እስከ መጨረሻ ድረስ ያዳመጣችሁ እግዚአብሔርን ከልብ ነው ማመሰግነው። አክባሪ ስጥልኝ ወዳችኋለሁ። ቪዲዮ ላይኩ አንድ ሺ ቢያንስ መግባት አለበት። የኔ ወዶች አንድ ሺ ላይክ እንኳን እጠብቃለሁ። እንደዚህ እንግዲህ ታዴ በደንብ አግዞን እንደዚህ ደግሞ ቢያንስ ለእሱ ማበረታቻ ይሆን ዘንድ ላይክ አድርጎ ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የምናከብራችሁ። ድጋፋችሁ አይሌን። እስከ ሌላ ቪዲዮ ዳግም እስክንገናኝ ድረስ ቸርቆዩልን።